እና እመቤታችን ቤዛ ትባላለች አትባለም? የሚለው እዚህ በጣም ብዙ እየተምታታ ስለሆነ ብዙ ሰው ስለዚህ ጉዳይ መልስ ስጠን ምና እያለ ቴክስትም ያደርግልኛል። ስለዚህ ጉዳይ ዝም ማለት ነበር የፈለግኩኝ። አንደኛ ማንም ሰው ትልቅ ሰው የሚሆን ትንሽ ሰው ይስታል። ወደ መንገዱ እንዲመጥ ገማረው እንጂ እልክ ይዞት እንዲጠፋ እኔ አልፈልግም። እግዚአብሔር በሚያውቁ ወሀይለ ውርዙትነ እምርሳን በመሀይ ፀንኪ ተጸውረ ብሎ የመዋይል ህፃን በቅዳሴ ጊዜ ወደ ቁርባን ሲወርዱ ናዛዚትን ማዘን ኃይለ ውርዙትን እምርሳን ከዘን የምታረጋጅ ትንሣኤ ክርስቶስን ወልደሽ ያደስችልን። ኃይለ ውርዙት እምርሳን በመሀይ ፀንች የተጸውረ ብሎ የመዋይል ሕፃን በመሀይ ፀንች የእድሜ ብሎ የመዋይል ቀዳማዊ በዘመናት የሸመገለ ተብሎ የተነገረለት ቀዳማዊ አምላክ በመሀይ ፀንች ወስኗልና ሰላም ወደዚህ ቻናል ቤተሰቦች። ዛሬ አባ ገብረ ኪዳን በወቅታዊ ጉዳይ ላይ ምላሽ የሰጡበትን ቪዲዮ ወደ እናንተ የምናደር ሲሆናል ሙሉ ቪዲዮውን እንድትከታተሉ እየጋበዝኩ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሮ ቀጥታ ወደ ቪዲዮውን የምናልፍ ይሆናል እና እመቤታችን ቤዛ ትባላለች አትባልም የሚለው እዚህ በጣም ብዙ እየተመታታ ስለሆነ ብዙ ሰው ስለዚህ ጉዳይ መልስ ስጠን ምናምን እያለ ቴክስትም ያደርግልኛል። በጣም የሚያስደንቁ የሚያስደንቁ ጉዳዮች ቤዛ ማለት ምን ማለት ነው? ምትክ፣ ለውጥ። መጽሐፌን አንብቡት። ማስታወቂያ እየሰራው ሊሆን ብሎ ነው እንጂ እኔ አሀቲ ድንግል የምትባለው መጽሐፌ ላይ አንድ ምዕራፍ ምዕራፍ ስድስት ላይ ቤዛዊተ ዓለም ብዬ ጽፌያለሁ። ማንበብ የእናንተ ድርሻ ነው። አደለም ጉዳዩ ከመነሳቱ በፊት ይሄ ጉዳይ ወደ እኔ ወደዚህ ጉዳይ አልመጣሁም። ቀድሜ ግን ሀሳቡን ጽፌያለሁ በዚህ ጉዳይ ላይ እና ቤዛ ምትክ ለውጥ ጥብቅና ጠበቃ መሆን መዋጀት አዳኝነት መታደግ እንደ ማለት ነው ለጌዛ ቤዛ ሲባል የራሱ ትርጉም አለው ብዙ ሊቃውንት ብዙ ስላሉበት እዚህ ጉዳይ ላይ ብዙ ማለት አልፈልግም እመቤታችን ቤዛ ስንላት ከጌታ ጋር አስተካክለን ሳይሆን ለውጥ ማለት ነው ምንድነው ለውጥ ከመጀመሪያይቱ ሴት የጎደለ የጎደሉ ነገሮች ነበሩ። ያንን በዚያችኛይቱ ሴት ምትክ ይዛ በመገኘት ነው ቤዛ የሆነችው፣ የሔዋን ለውጥ በመሆን። የመጀመሪያው እናታችን ሔዋን እምነት ጎድሏት ነበር። ምንድን አልኳችሁ? ነገሩኝ እንጂ እምነት ይጎድላት ነበር። እምነት ይጎድላት ነበር። ምንድን ነው እምነቱ? ለመበላይቱም እንትኮ በለሰ ሞተ ይሄንን ዕፅ በለስ ስትበሉ ትሞታላችሁ ማን እንደዚህ ያለው እግዚአብሔር ሰይጣን መጣና ይሄንን በለስ ስትበሉ ምን ትሆናላችሁ አምላክ ትሆናላችሁ አሁን ሔዋን ይሄንን ስታምን የእግዚአብሔርን ቃል ካደች ማለት ነው ስለዚህ እናታችን ሔዋን ምን ጎደላት እምነት ጎደላት እግዚአብሔርን ተጠራጠረችው አይ ሊሆን አይችልም ብላ ዲያብሎስን አመነች እግዚአብሔርን ካደችው በተግባር ካደች ማለት የእግዚአብሔርን ቃል ተጠራጠረች እግዚአብሔር አይናችሁ እንዳይገለጽ ስለፈለገ ነው እንጂ እግሩ እንድትሆኑ ፈልጎ እግሩናቹ እንድቀሩ ፈልጎ ነው እንጂ ስለምት አይደለም ብሎ ዲያብሎስ ሲነግራ አሃ ነው ብላ የእግዚአብሔርን ሐሳብ ተጠራጥራ የዲያብሎስን ተቀበለች። አሁን የመጀመሪያ ይቱ ሴት እምነት ስላጣች በዚያ እምነት ማጣት ምክንያት ሞት ወደዚህ ዓለም ገባ። ከዚያስ ይቱ ህዋን ድንግል ማርያም ምን አደረገች እግዚአብሔርን ተወልጃለሽ የምትወልጁ በድንግልና ነው አለች። ይሄ ነገር እንዴት ነው ሊሆን የሚችለው ብላ ጠየቀች። እኔ ወንድ አላውቅም። ቅዱስ ጎርጎሪዎስ ዘንዚ ናዙ ይህን ሲተረጎመው ወንድ አላውቅም ማለት እስከ ጭራሹ ከወንድ ጋር የመኖር ሐሳብ የለኝም ማለቷ ነው ይለው። ሌሎችም ቅዱስ አትናቴዎስ፣ ቅዱስ ቄርሎስ ተርጉመውታል። ሶስቱም እስከ ፍጻሜው ድረስ ህሊና የራሱ የታተመ ነው ማለቷ ነበረ። ታዲያ ምን አለ? ለእግዚአብሔር የሚሳነው ነገር የለም ማለት ነው። ለእግዚአብሔር የሚሳነው ነገር የለም ትወልጃለሽ። እንደ ቃልህ ይደረግልኝ። ልብ በሉ፣ ዛሬ አምላክ ሰው ከሆነ በኋላ ሰዎች ሁሉ እንዴት አምላክ ይሆናል እያሉ ማመን አቁቷቸዋል፣ ታምር ከተደረገ በኋላ ድንግል ማርያም ግን ሆኖ የማያውቅን ምስጢር ለመጀመሪያ ጊዜ ያመነችው የመጀመሪያዊቱ ምዕመን ናት። የመጀመሪያ የመጀመሪያዊቱ አማኝ ሆኖ የማያውቅን ምስጢር እስራኤል ባህር ቢሸገሩ አይደንቅም። ይሄ ኖህ በውሃ ላይ ሲንሳፈፍ ስለተነገረ እናውቀው የለም። ደመና ከሰማይ ህብስት ቢያወርድ አይደንቀንም። ይሄ እግዚአብሔር መጋቢ ነው፣ ባድዋን መሬት እንድታበቅል አድጓታልና ፈርዖን ቢሰጥም እሱም አይደንቀንም። እግዚአብሔር ጠላትን ማጥፋቱና መግደሉ፣ መቅጣቱ የታወቀ ነው። የሚደንቀን ግን ድንግል ድንግል እንደሆነች መጽነሷ ድንግል ከወለደች በኋላ ድንግል መሆኗ ሴት አምላክን ወልዷ መታቀፏ ግሩም ነው። ይሄ አይኑ መንክር ዘይደሉ ከመ ናንክር እንደው ልናደንቅ የሚገባን ድንቅ ታምር ምንድን ነው ይላል ቅዱስ ኤራቅሊስ ሃይማኖት አበው ምዕራፍ 49 ቁጥር 5 ላይ ሲናገር ልናደንቀው የሚገባን ድንቅ ነገር ምንድን ነው? ሰማይኑ ዘአዝነመ ህብስተ ሰማይ ዝናምን ያዘነመ ሰማይ ነው የሚደንቅህ? ወሚመ አምላክ ዘለብሰ ስጋ ወይስ ሰው የሆነ አምላክ ይደንቅሃል? የተከፈለው ባህር ያስደንቅሃል? ወይስ ያለ ዘር የፀነሰች ያለ ወንድ ዘር የወለደች ከወለደች በኋላ ድንግልናዋ ታትማ የምትኖር ሴት ትደንቅሃለች? አንታ አይሁዳዊ ለመትብለኒ ምን ትዑቱ ታምራት ዘተገብረ ባህቢክሙ በእናንተ ዘንድ የተተመረ የተደረገ ታምራት ምንድን ነው? እስኪ ታምር ንገረኝ። ክርስቲያኖች የምትመኩበት ምን ታምራላችሁ አላችሁ የምትለኝ ከሆነ ምን ትዑቱ ፅንስ ዘይን በለ ዘር ወወሊት ዘይን በለ መወልዲት ወምድረ ወለድታረክ በማየተ መድንግልና አንተ ያለ ዘር መፅነስ ምንድን ነው? ተወለደች በኋላ ድንግል መሆን ምንድን ነው? ታምር ይሏችኋል። የድንግል ማርያም ማኅፀን ይሚደንቀል ሁሉ የማያውቅ ነገር ያመነች ብጽዕት። ኤልሳቤጥም እንዲህ ነበር ያለችው፣ ብጽዕት አንቲ እንተ ተአምኒ ከመ ይከውን ቃል ዘተ ዘነገሩሽ ከእግዚአብሔር ተልከው የነገሩሽ ቃል እንደሚሆን የምታምኝ አንቺ ብጽዕት ነሽ። ያመንሽ አንቺ ብጽዕት ብጽዕት ነሽ። ሔዋን የሌላትን እምነት ይዛ በመገኘት የሔዋን ጠበቃዋ ድንግል ማርያም ነው፣ ቤዛዋ ነው። ጸጋን የተመላሽ ደስ ይበልሽ እግዚአብሔር ከአንቺ ጋር ነውና። ያ የሰማይ መልአክ ነው ይሄን ያለው፣ ገብርኤል ነው ይሄን ያለው፣ ተራ ሰው እንዳይመስላችሁ። ጸጋን የተመላሽ ወይ ደስ ይበልሽ ያል ነው። ከዚህ ተምረን ነው፣ ገብርኤል አስተምሮን ነው፣ እኛ ፈጥረን እንዳይመስላችሁ። ከነቢያት ሄደህ መስክር የተባለ አይደለም። ከሰማይ ከመላይቱ ወገን ገብርኤል ሄደና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ አለ። እን ደስ ይላል። ለንት ንጽሕት ናት፣ ቅድስት ናት። እንዴት አይነት አኗኗር እየኖረች እንደሆነም ታውቃለች እንዴ። ከዚህ ከንግግሩ የተነሳ ሰምታ ደነገጠች። እንዴት ይሆናል አለች። አቤት! መልአኩ ዝቅ ብሎ አሁንም ኢትፍርሂ ማርያም አለ። እጅ እየነሳ እኮ ነው፣ ዝቅ እያለ አቤት! እግዚአብሔር ካከበረ እግዚአብሔር ካከበረ ምንም ማያከብረን አለ፣ ከሰይጣን ውጭ ምንም ማያከብረን አለ። በእውነት ዝቅ እያለ በትህትና ነው። ኢትፍሪህ ማርያም እስመ ረከብኪ ሞገሰ በሃበ እግዚአብሔር ማርያም ሆይ ይሄን ሰላምታ በማቅረቤ አትፍሪ አትፍሪ፣ ይገባሻል ምክንያቱም ከእግዚአብሔር ዘንድ ምን አግኝተሻልና እ ባለሟልነትን አግኝተሻልና ማርያም ሆይ አትፍሪ አለ። ባለሟልነት ማለት ምን ተቀባይነትን ተወዳጅነትን በእግዚአብሔር ዘንድ አግኝተሻልና። ምን ይበልሽ ደስ ይበልሽ፣ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ አለ። እኔ እንዲህ ዝቅ ብዬ ባመሰግንሽ ደስታ ይገባሻል ብልሽ ሰላምታ ባቀርብልሽ አይድነቅሽ፣ በማን ዘንድ ተቀባይነትን አግኝተሻልና። አዎ እግዚአብሔር ካከበረ የማያከብር ምን አለ? ዋይለ ውርዙትነ እምርሳን በመሃይ ፀንኪ ተጸውረ ብሎ የመዋይል ህፃን ኦ ማርያም ተስፋ ለቅቡሳን በጊዜ ጸሎት ወጣን ወበጊዜ የቅዱስ ቁርባን ለናዝዞት ነንይ ሐበዝ መካን ይሏታል አባቶቻችን። በቅዳሴ ጊዜ ወደ ቁርባን ሲወርዱ ናዛዚትነ ለማዘን ኃይለ ውርዙትነ እምርሳን ናዛዚትነ እምሐዘን ካዘን የምታረጋግን ኃይለ ውርዙትን እምርሳን ከርጅና የምታድሽን ያረጀውን ሰውነታችን አምስት ሺህ ዓመት አርጅቶ የነበረውን ሰውነታችን ትንሳኤ ክርስቶስን ወልደሽ ያደሽልን ኃይለ ውርዙት እምርሳን በማሕፀንኪ ተጸውረ ብሎ የማይል እፃን በማይ በማሕፀንሽ የእድሜ ብሎ የማይል ቀዳማዊ በዘመናት የሸመገለ ተብሎ የተነገረለት ቀዳማዊ አምላክ በማሕፀን ውስጥ ተወሰነ ተወሰኗልና ኦ ማርያም ተስፋ ለቅውጻት ያዘኑትን የምታረጋጃቸው ማርያም በጊዜ ጸሎት ወዕጣን ወበጊዜ ቅዱስ ቁርባን ለናዝዞትን እኔ ያበዝ መካን አዝነን ተጨንቀን ተክዘን ተቸግረን እጣኑን ጸሎቱን ስናቀር ወበጊዜ ቅዱስ ቁርባን በጊዜ ቅዱስ በቁርባንም ጊዜ እንድታጽናኝን ወደ እኔ ነይልን ወደ እኛ ነይልን ይላሉ። እመቤታችን ያዘኑትን ታረጋጋለን። የኢትዮጵያን ሀዘን ትሻረለን። ድንግል ማርያም ከዮሐንስ ቤት ሆና የልጇን ነገር ስትሰማ ዮሐንስ ልጅሽ እንዲሆነ ብሎ ሲነግራት እንባዋን እያዘራች ደረቷን እየደቃች ልጄ፣ ልጄ፣ አንድ ልጄ ምን አገኘ? ምን በወጣ? ይሁዳ ስለምን እንደዚህ አደረግ? ጴጥሮስ ልጅን ትተህ ወዴት ሸሸ? ማቴዎስ ወዴት አለ? እንድሪያስ የት አለ? ቶማስ የት አለ? እያለች ደቀ መዛሙርቱን ግራና ቀኝ ብትፈልግ አንድ እንኳ አጠገቡ የተገኘ የለም ከዮሐንስ በቀር። በመከራ ጊዜ ማን ይገኛል? በችግር ጊዜ ማን ካጠገቤ ይቆማል? በስቃይ ጊዜ፣ በህመም ጊዜ ከአንተ ጋራ የሚታመም የለም። በደስታ ጊዜ የሚያጨበጭብ ብዙ ነው። ሆሳዕና እያሉ አሁን አድን እያሉ ሲያጨበጭቡ የነበሩ ዘንባባ ሲያነጥፉ የነበሩ ልብሳቸውን ሲያነጥፉ የነበሩ ሁሉ ሲያመሰግኑ የነበሩ ሁሉ ዛሬ አንድነት ተባብረው በውሸት አንድ ሆነው ስቀለው ስቀለው እያሉ መከራ ሲያበዙ ያኔ ደስታ ጊዜ ሲያጨበጭብ የነበረ ሁሉ አንድም አልተገኘም። ደቀ መዛሙርቱ ጥለው ሸሹ። ከእጁ ሲበሉ ሲጠጡ የነበሩ ተአምራት ሲያዩ የነበሩ ከአንደበቱ የቃሉን ትምህርት ሲማሩ የነበሩ ስንት ተአምራት ሲያዩ ኖረው አብረው ቀርመው መከራ ሲመጣ ብትናሉ መከራ ሲመጣ ሸሹ፣ ጠፉ። መከራ ፊት ማን ይቆማል? ስትታመም ማን ይቆማል? በደስታ ጊዜ ከአንተ ጋር የሚያጨበጭብ ብዙ ነው። ሲኖር ከአንተ ጋር የሚያጨበጭብ ብዙ ነው። ሳትፈልግ አጨብጫቢው ብዙ ነው። ስትታመም ግን አንድ ኪሎ ብርቱካን አቀብሎ ከመመለስ ያለፈ ሊረዳ የሚችል የለም። ከንፈር በመምጠት ብቻ መርዳት ይችል ይሆናል። ከዚህ ያለፈ ስላንተ የሚታመም ማንም የለም። ስለኛ የታመመ አንድ ብቻ ነው። ማን ነው? ስለኛ የታመመ አንድ ክርስቶስ ብቻ ነው። ክብር ምስጋና ለስሙ ይሁን። የዛሬዋ ቀን ብዙ ህመም ከራሱ አልፎ ለእናቱ የተረፈ ህመም እናቱን ያሰቃየ ህመም አንጀቷን የቆራረጠ ህመም ያስለቀሰ ህመም አዎ የወለደ ያውቀዋል በእውነቱ የእናት አንጀት ታውቁታላችሁ ምን ያህል እንደሚያሰቅቅ እስቲ እንደ ልጃችሁ አድርጋችሁ አስቡት ልጃችሁ ይህን ያህል መከራ ቢወርድበት ምን ትላላ ምን ትሆናላችሁ ምን አንጀት ይችላል ድንግል ማርያም ተሰቃየች። ምርር ብላ አለቀሰች አዘነች። አው ልጇን ያን ሁሉ የመከራ ናዳ ሲያወርዱበት አይታ አለቀሰች አዘነች። ይሄ ሁሉ ዋጋ የፍቅር ዋጋ ነው። የእመቤታችን የቅድስት ድንግል ማርያም አማላጅነትና ተራዳይነት እመቤታችን ፍጽምት፣ ንጽት እንዲሁም እጅግ ትውት ነች ከፍጥረት ሁሉ ተለይታ በጣሪያዋን ለመውለድ ወላዲት አምላክ ለመሆን ተመረጠችበት አንዱና ዋነኛው ምክንያት ትህትናዋ ነው። የአምላክን እናት እንደምትሆን ተነግሯት እንኳን እመቤታችን የባራይቱን መዋረድ ተመልክቷልና በማለት በትህትና ነበር ምስጋና ያቀረበችው ሉቃስ 1 ቁጥር 48። ስለ መቤታችን ምልጃ ምስክር ሆነው በቅዱስ መጽሐፍ ላይ በግልጽ ከተቀመጡ ክፍሎች ዋነኛው በፍቁረ እግዚ ወንጌላዊ ዮሐንስ የተጻፈው የዶኪማስ የሰርግ ቤት ታሪክ ነው። በዚህ ሰርግ ቤት ጌታችን ከእናቱና ከደቀ መዛሙርቱ ጋር ተገኝቶ ነበር። የወይን ጠጃቸውን ባለቀ ጊዜ እናቱ ጌታችን ኢየሱስን የወይን ጠጅ እኮ የላቸውም አለችው። ዮሐንስ ምራፍ 2 ቁጥር ሶስት ወይኑ እንዳለቀባቸው ማንም ሳይነግራት የፊትን መጥቆር የልብን ሀዘን የምትረዳ ከአይን ጥቅሻ ፈጥና የምትደርስ እናታችን እመቤታችን ወሳኝ በሆነ ሰዓት ላይ ለቃና ሙሽሮችም ፈጥና ነበር የደረሰችላቸው። ኢሳያስ 19 ቁጥር 1። ይህን የእመቤታችንን ፈጣን ምልጃ ብፁዕ አቡነ ጎርጎሪዎስ እንዲህ በማለትም ይገልጹታል። እመቤታችን ድንግል ማርያም ከሰው ወገን የሰው ችግር ቶሎ የሚገባት ቶሎ የሚታያትና የሚሰማት ርኅርኅት ናት። የሰዎቹ ችግር ገብቷት ለልጇ ነገረችው። ችግራቸውን ፈጥና የተረዳች እመቤታችን አሁንም ልጇን ፍጹም ትውዝ በሆነ መንገድ ነበር የጠየቀችው። ብቻ ወይን እኮ የላቸውም ብላ እጅግ በሚጣፍጥ ትህትና ለመነችው። ልጇ ጌታችን መድኃኒታችን ኢየሱስ ክርስቶስም ልመናዋን ሰምቶ ውሃውን ወደ ወይን ለውጦላቸው የመጀመሪያውን የአምላክነት ምልክት በሰርግ ቤት አድርጓል። በዚህም የእመቤታችን ምልጃ በጎላ በተረዳ ነገር ታውቋል። ቃና ዘገሊላ በመምህር ሄኖክ ኃይሌ የኢትዮጵያ ኦርቶዶክስ ቤተክርስቲያን ታሪክ በብፁ አቡነ ጎርጎሪዎች ላይ የተወሰደ እንደ ሄኖክ ምን ብሎ ነው እስቲ የሚያመሰግናት እስቲ ቅድስናዋን እንዴት ገልጻታል የሚለውን ሀሳብ ላንሳፍ አሁ እኔ ና አባ ጊዮርጊስ ያመሰግኗትን ከደገምንም በቂ ነው። በእውነት ከኛ ምስጋና ምንም አያደርግላትም። በእርግጥ የኃጢአተኛ ምስጋና ለምን ነው አትበይ፣ የእኔ ኃጢአት ያንቺን ቅድስና ያረግሰውም ብሏል አባ ጊዮርጊስ። የመጨረሻ ንግግሩ ምን እንደሆነ ታውቃለህ? ይቅር በይ ላመሰግንሽ ብዬ ተዳፈርኩ ያለው። እመቤታችን ያው ደስታ ናት፣ ሰላም ናት ረፍትናት እግዚአብሔር በቅፎ ያረፈ ነው እኛን ለማሳረፍ አታንስ። ስለዚህ የድንግል ማርያም ቤዛነት፣ አማላጅነት እንግዲህ እያነሳሰን ገና ብዙ የምንማማር ይሆናል። እኛ ኦርቶዶክሳውያን ድንግል ማርያምን እናመልካትም። ቤዛ ስንላትን ከክርስቶስ ቤዛነት ጋር የሚገናኝ ሳይሆን የህዋመት ምትክ መሆኗ ነው አባቶቻችን በሰፊ አስተምረውናል። የዛሬ ዝግጅት በዚህ ይጠናቀቃል። በቀጣይ በሌላ አስተማሪ ቪዲዮ የምንገናኝ ይሆናል። እስከዛው ሰላም።